አሁን የምንሰራው የስድስተኛ ለስድስተኛ ክፍል የተዘጋጀ ሒሳብ ሞዴል ጥያቄ ነው ማለት ነው። ሁሉም ምርጫ ናቸው። ሰላሳ ጥያቄ ናቸው። እነዚህ ሰላሳ ጥያቄዎች እንሰራለን ማለት ነው። የመጀመሪያው ከሚከተሉት መካከል ለሁለትና ለአምስት ተካፋይ የሆነው የትኛው ነው የሚለው። ለሁለትና ለአምስት ተካፋይ የሆነ ማለት የአንድ ቤት ወይ ዜሮ መሆን አለበት። ስለዚህ ከሚከተሉት መካከል ዜሮ የሆነው የትኛው የሚለውን ነው የምንወስደው ማለት ነው። ሰማንያ ስድስት ለመቶ አምስት አመርሃ ሶስት መቶ ሰማንያ መ አራት መቶ ሰማንያ ሰባት ስለዚህ መልሱ የአንድ ቤት ወይም ዜሮ የሆነው 380 ነው ማለት ነው። መልሷ መርሃ ነው ማለት ነው። ሁለተኛ ከሚከተሉት መካከል የአራት ብዜት ያልሆነው የቱ ነው? የአራት ብዜት የሆኑት የትኞቹ ናቸው የሚለውን እንመርጣለን ማለት ነው። ከዛ መካከል የአራት ብዜት ያልሆነው የአራት ብዜቶች የምንላቸው ከአራት ጀምሮ አራት አራት እየደመረ መሄድ ማለት ነው። አራት ስምንት አስራ ሁለት አስራ ስድስት አስራ ስድስት ሀያ አራት ሀያ ስምንት ሰላሳ ሁለት እያለ ይቀጥላል። ለአራት ጊዜቶች የምንላቸው ከአራት ጀምሮ አራት አራት እየደመረ የሚል ነው። ስለዚህ ከእነዚህ መካከል ያልሆነ የቱ ነው? አስራ ሰባት ነው መልሱ። ለአስራ ሰባት የሚለው ነው ማለት ነው። ሶስተኛ ተተንታኝ ሙሉ ቁጥር የሆነ የቱ ነው? ተተንታኝ ሙሉ ቁጥር ማለት ሁለትና ከዚያ በላይ አብዥዎች ያሏቸው ቁጥሮች ናቸው። ስለዚህ አምስት ለአንድና ለራሱ ለአምስት ብቻ ነው የሚካፈለው። ብቸኛ ቁጥር ነው። ተተንታኝ ቁጥር አይደለም። አስራ አምስት አስራ አምስት ስንተነት ነው? አስራ አምስት ለሁለት ይካፈላል፣ ሶሪ አስራ አምስት በሶስት አምስት በአምስት አንድ ስለዚህ አስራ አምስት ለስንት ለስንት ይካፈላል ለራሱ ለአስራ አምስት ይካፈላል ለአምስት ይካፈላል ለሶስት ይካፈላል ስለዚህ ሶስት አብይ ስላለው አስራ አምስት ተተንታይ ቁጥር ነው ማለት ነው አራተኛው ሁለት መቶ አርባ ስልሳኛ በዝቅተኛ የሰባዊ ቃል ሲቀመጥ የት ነው የሚለው ስለዚህ ሁለት መቶ አርባ ሁለት መቶ አርባ ስልሳኛ በዝቅተኛ የሰባዊ ቃል ሲቀመጥ ዜሮ በዜሮ ይጠፋል ስንት ይቀረናል ሀያ አራት ስድስተኛ ሀያ አራት ስድስተኛ በዝቅተኛ የሰባዊ ቃል ሲቀመጥ ስንት ይሆናል 24 ሲካፈል ለስድስት ማለት ነው። አራት አንደኛ ይሆናል ማለት ነው። አራት አንደኛ ወይም ደግሞ አራት። ስለዚህ መልሳችንን እንመለከታለን ማለት ነው። አራት አንደኛ ለአራት ሀመሩሃ 3 መሀናለ ይሆናል። ስለዚህ መልሱ መሀናለ ነው ማለት ነው። አምስተኛ 3 ነጥብ ሁለት አምስት ወደ ክፍልፋይ ሲቀየር ስንት ይሆናል? አምስተኛ 3 ነጥብ 2 5 ወደ ክፍልፋይ ሲቀየር 3 ነጥብ መቶኛ ይሆናል ማለት ነው 325 መቶኛ። መልሳችን እንመለከታለን። በዝቅተኛ የሒሳባዊ ቃል ከተቀመጠ ይህንን ቁጥር ወደ ዝቅተኛ የሒሳባዊ ቃል መቀየር አለብን ማለት ነው። በዝቅተኛ የሒሳባዊ ቃል ካልተቀመጠ ደግሞ መልሱ ይሄ ይሆናል ማለት ነው። ለምሳሌ ይህን ወደ ዝቅተኛ የሒሳባዊ ቃል ስንቀይር 325 ሲካፈል 5 65 ይሆናል ማለት ነው። መቶ ሲካፈል 5 ደግሞ መቶ ሲካፈል 5 20ኛ ይሆናል። ስለዚህ 65 ደግሞ ለስንት እናካፍላለን? አሁንም 65 በአምስት ይቃልላል። ሀያም በአምስት በአምስት ይከፈላል ስለዚህ እንደዚህ አድርገን ወደ ዝቅተኛ ሰባዊ ቃል እንቀይራለን መልሱ የሚሆነው ሶስት መቶ ሀያ አምስት መቶኛ የሚለው ነው ማለት ነው ለ ስድስተኛ የአንድ ጃኬት ዋጋ ሶስት ሺህ ስድስት መቶ ብር ቢሆን እና የሽያጭ ቀረጡ ደግሞ አምስት ፐርሰንት ቢሆን ጠቅላላ ዋጋ ስንት ይሆናል ነው የሚለው ስለዚህ ስድስተኛው ጥያቄ የአንድ ጃኬት ዋጋ ስንት ነው ሶስት ሺህ ስድስት መቶ ብር የሽያጭ ቀረጡ ስንት ነው አምስት ፐርሰንት ነው ስለዚህ ምንድነው የምናደርገው ሶስት ሺህ ስድስት መቶ ሲባዛ በአምስት መቶኛ ማለት ነው። ይሄ ማለት ምን ማለት ነው? ዜሮዎችን ማጣፋት እንችላለን። ሶስት ሺ ስድስት መቶ ሲባዛ በአምስት ሲካፈል ለመቶ ማለት ነው። ስለዚህ ሁለት ዜሮ በሁለት ዜሮ እናጣፋለን። እኩል ይሆናል 36 ሲባዛ በአምስት ስንተኛ አንደኛ ይሆናል ማለት ነው። አሁን የምናደርገው ምንድን ነው? 36 ሲባዛ በአምስት መልሱን አገኘን። ይሄ ምንድን ነው? የሽያጭ ቀረጡን ነው የምናገኘው ማለት ነው። ስለዚህ አምስት ሲባዛ በስድስት ሰላሳ፣ ዜሮ ጽፈን ሶስት አለን። አምስት ሲባዛ በሶስት አስራ አምስት ከሶስት ጋር 18 ስለዚህ 180 180 ምኑ ነው 180 የሽያጭ ቀረጡ ነው ጠቅላላ ዋጋው ደግሞ ለማግኘት ጠቅላላ ዋጋው ጠቅላላ ዋጋ እኩል ይሆናል 3600 ሲደመር 180 ይሆናል ማለት ነው እኩል ይሆናል 3780 ስለዚህ የጃኬቱ ዋጋ ስንት ነው ማለት ነው 3780 የሚለው ላይ ይሆናል ማለት ነው ሰባተኛው ጥያቄ ወይዘሮ ባየሽ 5800 ብር ባንክ አስቀምጠዋል ባንኩ በአንድ ዓመት ሰባ ፐርሰንት ወለድ ይከፍላል ወይዘሮ ባዩስ ከስድስት ዓመት በኋላ ስንት ብር ይኖራቸዋል ይህኛውን የምንሰራው በጣም ብዙ ጥያቄ ጠይቃችሁናል እንደዛ አይነት ጥያቄ ስለዚህ ሲምፕል ኢንተረስት ነው ሲምፕል ኢንተረስት ደግሞ ኢንተረስት ሲኳልቱ ፕሪንሲፓል ታይምስ ሬት ታይምስ ታይም ነው ስለዚህ ኢንተረስት ውስጥ ሲኳልቱ ፒ አር ቲ በሚለው የምንሰራው ማለት ነው ይሄ ማለት ወለድ እኩል ይሆናል ወለድ እኩል ይሆናል መጠን ሲባዛ ፐርሰንት ሲባዛ በጊዜ በሚኖር ቀመር ነው የምንሰራው ማለት ነው ወለድ እኩል ይሆናል መጠኑ ስንት ነው አምስት ሺህ ስምንት መቶ ሲባዛ ሲባዛ ፐርሰንት ስንት ነው በሰባት ፐርሰንት ነው አይደለ ነው ሰባት መቶኛ ሰባት መቶኛ ሲባዛ ጊዜ ለስንት ዓመት ነው ለስድስት ዓመት ስለዚህ ይህንን መሰራ አሁን ማለት ነው ተመልከቱ ወለድ እኩል ይሆናል አሁንም ይህን ትልቅ ቁጥር ከማባዛ አምስት ሺህ ስምንት መቶ ሲባዛ በሰባት ሲባዛ በስድስት መቶኛ ማለት ነው ስለዚህ ሁለት ዜሮ በሁለ ዜሮ እናጠፋለን። አሁን ቀለለልን ማለት ነው። ሀምሳ ስምንት ሲባዛ በሰባት ሲባዛ በስድስት እናደረጋለን። ወለድ እኩል ይሆናል ሁለት ሺ አራት መቶ ሰላሳ ስድስት ይሆናል። ይህን ስናባዛ ሁለት ሺ አራት መቶ ሰላሳ ስድስት ይሆናል። ይሄ ምንድን ነው? ወለዱ ነው ጠቅላላ ዋጋ ወይም ደግሞ ለባንኩ የምትመልሰው ወይዘሮ ባዮች ከስድስት ዓመት በኋላ የሚመልሱት ጠቅላላ ዋጋ ምንድ ምናደረገው አምስት ሺ ስምንት መቶ ሲደመር ሁለት ሺ አራት መቶ ሰላሳ ስድስት ነው ማለት ነው።

ስምንት የአንድ አንድ ሽኛ ወይም ደግሞ ሶስት አስረኛ ቤት ነው ማለት ነው። አንድ አስረኛ፣ ሁለት አስረኛ፣ ሶስት አስረኛ ቤት ነው። ወደ አንድ አስረኛ ቤት ለማጠጋጋት የምንመለከተው የሁለት አስረኛ ቤት ነው። ሁለት አስረኛ ቤት ደግሞ ስንት ነች? አምስት ነች። የሁለት አስረኛ ቤት አምስት እና ከአምስት በላይ ከሆነ የአንድ አስረኛ ቤት ላይ ፕላስ ዋን እናደርጋለን። የሁለት አስረኛ ቤት አምስት እና ከአምስት በታች ከሆነ ደግሞ እንዳለ ይጻፋል ማለት ነው። የአንድ አስረኛ ቤት እንዳለ ይጻፋል። ስለዚህ ይህንን ስናጠጋጋው በአቅራብ መለከት እንገልጽና እዚህ ጋር ከአምስት በላይ ስለሆነች ፕላስ ዋን እናደረግበታለን። ፕላስ ዋን ስናደረግበት አስር ይሆናል ማለት ነው። አስር ሆነ ማለት ዜሮ ሲሆን እዚህ ጋ እንዳለ፣ ስለዚህ ሰባት ነጥብ ዜሮ ይሆናል ማለት ነው። ሰባት ነጥብ ዜሮ የሚለው መልሳችን ነው ማለት ነው። ጥያቄ ሁለት ነጥብ አምስት ሲደመር አንድ አራተኛ ስንት ይሆናል ነው የሚለ እዚህ ጋ መልሳችሁን በምሰሩበት ጊዜ በጣም ቴክኒካል ነው መሆን ያለባቸው፣ ምክንያቱም የተሰጠን አስር ዩሳይ ቁጥርና ክፍልፋይ ነው። መልሳችሁ በክፍልፋይ ከሆነ ወደ ክፍልፋይ ቀይራችሁ ነው የምትደምሩት መልሳችሁ አስርዮሽ ከሆነ ደግሞ ወደ አስርዮሽ ቀይራችሁ ነው የምትደምሩት ማለት ነው። ስለዚህ ሁለት አምስተኛ ሁለት ነጥብ አምስት ሲደመር አንድ አራተኛ ማለት በክፍልፋይ ስለሆነ መልሳችን ይህንን ወደ ክፍልፋይ እንቀይራለን። አስርዮሽ አይቁጥሩም ማለት ነው ሃያ አምስት ሃያ አምስት አስረኛ ሲደመር አንድ አራተኛ ነው የምናደርገው። ሃያ አምስት አስረኛ ሲደመር አንድ አራተኛ የአስርና የአራት ትንሹ የጋራ ብዜት ማን ነው? ሃያ ነው። ስለዚህ ሃያ ትልና የጋራ ቆጣራቸውን ጽፋላችሁ ማለት ነው። ሀያ ሲካፈል ለአስር ሀያ ሲካፈል ለአስር ሁለት ሁለት ሲባዛ በሀያ አምስት ሀምሳ ሀምሳ ሲደመር ሀያ ሲካፈል ለአራት ሀያ ሲካፈል ለአራት ስንት ነው? አምስት ነው። አምስት ሲባዛ በአል እኩል ይሆናል ሀምሳ ስደመር አምስት ስንተኛ ሀያኛ ሀምሳ ስደመር አምስት ሀምሳ አምስት ሀምሳ አምስት ሀያኛ ይሆናል ማለት ነው። ሀምሳ አምስት ሀያኛ ይህንን ወደ ዝቅተኛ ሰባዊ ቃል እንቀይራለን በአምስት በአምስት ስናካፍለው ሀምሳ አምስት ሲካፈል ለአምስት አስራ አንድ አምስት አራት ስለዚህ መልሱ 11 አራተኛ ነው ማለት ነው። 11 አራተኛ የሚለው መልሳችን ነው። 11 አራተኛ አስረኛው ጥያቄ አስረኛው ጥያቄ አንድ ሙሉ አንድ አምስተኛ ሲቀነስ 0.05 አንድ ሙሉ አንድ አምስተኛ ሲቀነስ 0.05 አሁን መልሳችሁን የምትመለከቱት አሁንም መልሳችሁ በምንድነው የተቀመጠው? በአስርዩስ ይቁጥር ነው። ስለዚህ አንድ ሙሉ አንድ አምስተኛ የሚለውን ወደ አስርዩስ እንቀይራለን ማለት ነው። አንድ ሙሉ አንድ አምስተኛ ወደ አስርዮሽ ስንቀይረው መጀመሪያ ኢመደበኛ ይሄ ድብልቅ ቁጥር ነው፣ ወደ ኢመደበኛ ክፍልፋይ እንቀይራለን። አንድ ሲባዛ በአምስት አምስት ሲደመራን ስድስት ስድስት ስንተኛ አምስተኛ ሲቀነስ 0 ነጥብ 0 አምስት ይሆናል ማለት ነው። ስድስት አምስተኛን ወደ አስርዮሻዊ ቁጥር ለመቀየር ስድስት ሲካፈል ለአምስት ነው የምናደርገው። ስድስት ሲካፈል ለአምስት አንድ አንድ ሲባዛ በአምስት አምስት አንድ ነጥብ ዜሮ ሁለት፣ ስለዚህ አንድ ነጥብ ሁለት አንድ ነጥብ ሁለት ሲቀነስ ምንድነው የምናደርገው ዜሮ ነጥብ ዜሮ አምስት ዜሮ ነጥብ ዜሮ አምስት አስር ዩሻዊ ቁጥሮችን በምትቀንሱበት ጊዜ የአስር ዩሻዊ ነጥቡን በትክክል አድርጋችሁ ነው የምትጽፉት ስለዚህ ነጥቦችን በትክክል አድርጋችሁ አሁን እዚህ ጋር አምስትን የምንቀንሰው ባዶ ነው አረል እዚህ ጋር ዜሮ እንሞላለን ማለት ነው ጎደሎች ዜሮ ሲቀነስ አምስት ዜሮ ሲቀነስ አምስት አይችልም ስለዚህ ከዚህ እንበደራለን ይችኛዋ አንድ ትሆናለች ይችኛዋ ደግሞ አስር ትሆናለች ማለት ነው አስር ሲቀነስ አምስት አምስት አንድ ሲቀነስ ዜሮ አንድ ነጥቧን ታወርዳላችሁ። ነጥብ አንድ ሲቀነስ ዜሮ አንድ። ስለዚህ መልሱ አንድ ነጥብ አንድ አምስት ነው ማለት ነው። አንድ ነጥብ አንድ አምስት የሆነው የትኛው ነው? ሀመር ውሃ። መልሱ አንድ ነጥብ አንድ አምስት ነው ማለት ነው። አስራ አንደኛው ጥያቄ ዘጠኝ አራተኛ ሲባዛ ስምንት ሀያ ሰባተኛ ነው የሚለው በጣም ቀላል ነው። ይሄንን ለመስራት ቴክኒካል ነው መሆን ያለባችሁ። በጣም ቀላል ነው። አሁን ይህንን ዘጠኝ ሲባዛ በስምንት አራት ሲባዛ በሀያ ሰባት ማድረግ አይጠበቅብንም ማለት ነው። ዘጠኝ አራተኛ ሲባዛ በስምንት 27 እንዴት እንደምንሰራው ተመልከቱ። ማባዛት ከሆነ ክሪስ ክሮስ ማቃለል እንችላለን። ስለዚህ እንደዚህ ማቃለል ይችላልላችሁ። በ9 አንድ 9 ሲካፈል ለ9 ማለት ነው 1 27 ሲካፈል ለ9 ይሄኛው ለ9 ስለሆነ ያካፈላችሁት ይሄኛውንም በተመሳሳይ ቁጥር ነው የምታካፈሉት። 27 ሲካፈል ለ9 3። አሁንም ይህኛውን ክሪስ ክሮስ እንደዚህ ማቃለል እችላላችሁ። በአራት አንድ 8 በአራት 2 ማንቀራችሁ ከላይ አንድ ሲባዛ በሁለት አንድ ሲባዛ በሁለት ስንተኛ? አንድ ሲባዛ በሶስት አንድ ሲባዛ በሶስት እኩል ይሆናል። አንድ ሲባዛ በሁለት ስንት ነው? ሁለት አንድ ሲባዛ በሶስት ሶስት። ስለዚህ ሁለት ሶስተኛ ማለት ነው። መልሱ ሁለት ሶስተኛ የሚለው መልስ ነው። አስራ ሁለተኛው ጥያቄ 19.6 ይካፈል ሲካፈል ለአራት አምስተኛ ነው የሚለው። 19.6 ይካፈል ለአራት አምስተኛ 19.6 ሲካፈል ለአራት አምስተኛ ይህንን ለመስራት መጀመሪያ አስርዮሽ ቁጥሩን ወደ ክፍልፋይ እንቀይራለን። ስለዚህ 19.6 አስረኛ ሲካፈል ለአራት አምስተኛ ክፍልፋዮችን በምናካፍልበት ጊዜ በጣም ቀላል ዘዴ ተመልከቱ። አንደኛ ክሪስክሮስ እንደዚህ ዚግዛግ ማባዛት ትችላላችሁ። ሁለተኛ እንደገና ደግሞ በተገላቢጦች ማባዛ ትችላላችሁ። ስለዚህ በሁለቱም መንገድ መስራት እንችላለን ማለት ነው። ያ ማለት ይህም ማለት ነው አንድ መቶ ዘጠና ስድስት አስረኛ ሲባዛ በተገላቢጦች ሲናባዛ በአምስት አራተኛ ነው የምናደርገው ማለት አምስት አራተኛ አንድ መቶ ዘጠና ስድስት አስረኛ መቶ ዘጠና ስድስት አስረኛ ሲባዛ በአምስት አራተኛ። ስለዚህ ይህንንም ልክ እንደ ቅድሙ ክሪስ ክሮስ ማቃለብ ትችላላችሁ በአምስት አንድ በአምስት ሁለት በአራት አንድ በአራት አርባ ዘጠኝ። ስለዚህ አርባ ዘጠኝ ሲባዛ በአንድ እኩል ይሆናል አርባ ዘጠኝ ይሆናል ማለት ነው። ሁለት ሲባዛ በአንድ ሁለት አርባ ዘጠኝ ሁለተኛ። ስለዚህ መልሱ አርባ ዘጠኝ ሁለተኛ ነው። አርባ ዘጠኝ ሁለተኛ ወደ አስር ጊዜ ከሆነ የምንቀይረው አርባ ዘጠኝ ለሁለት ማካፈል አለብን። መልሱ ግን በክፍልፋይ ከሆነ የተቀመጠው አርባ ዘጠኝ ሁለተኛ የሚለው መልስ ይሆነናል ማለት ነው። ስለዚህ መልሱ ሀሌታው ውሃ አርባ ዘጠኝ ሁለተኛ የሚለው ነው ማለት ነው። አስራ ሶስተኛው ጥያቄ ስም ሚሊዮን ስድስት መቶ ሺህ ሦስት መቶ በሳይንሳዊ የቁጥሮች አጻጻፍ ስርዓት ሲጻፍ ትክክል የሆነው የቱ ነው የሚለው ስለዚህ ይህንን በሳይንሳዊ አጻጻፍ ለመጻፍ። 13ኛ ጥያቄ ስምንት ሚሊዮን ስድስት መቶ ሺህ ሦስት መቶ በሳይንሳዊ የቁጥሮች አጻጻፍ ስርዓት ለመጻፍ የሳይንሳዊ የቁጥሮች አጻጻፍ ስርዓት በአንድና በዘጠኝ መካከል መሆን አለባቸው። ስለዚህ በአንድና በዘጠኝ መካከል ለማድረግ ስምንት ነጥብ ስድስት ነው የምናደርገው። ስምንት ነጥብ ስድስት ሲባዛ አስር ርዕድ ነው የምናደርገው ነገር ግን ስምንት ነጥብ ስድስት ሲባዛ አስር ርቢ ለማድረግ እዚህ ጋር ሶስት አለ። ስለዚህ ሶስት መካተት አለበት እንደምናደርገው ስምንት ነጥብ ስድስት ስምንት ነጥብ ስድስት ዜሮ ዜሮ ሶስት ሲባዛ አስር ርቢ ስንት ነጥቧ እዚህ እስከምትገባ ድረስ ስንት ልጅቶችን ዘላለች የሚለው ነው የምንቆጥረው፣ አንድ ሁለት ሶስት አራት አምስት ስድስት። ስለዚህ አስር ርቢ ስድስት ይሆናል ማለት ነው መልሱ ስምንት ነጥብ ስድስት 8603 ሲባዛ 10 ረቢ 6 የሚል ይሆና ስለዚህ መልሱ መ ነው 14ኛው ጥያቄ ከአንድ ያልታወቀ ቁጥር ላይ 17 ተቀንሶ የሚለው በአልጀብራዊ መግለጫ ሲጻፍ ስንት ዳሽ ይሆናል ነው የሚለው ስለዚህ ያልታወቀውን ቁጥር ሸ ማለት ይችላለች ሸ ሲቀነስ 17 የሚለውን የሚሆነው ማለት ነው። ስለዚህ ሸ ሲቀነስ 17 የሚለው አለ ተባለ። አስራ አምስተኛው ጥያቄ 15ኛው ዘጠኝ ቀ ሲደመር 14 ወ ሲቀነስ ሶስት ቀ ሲደመር ሰባት ወ የሚለውን ሲቃለል በትክክል የሆነ የት ነው የሚለውን ስለዚህ ዘጠኝ ቀ ሲደመር 14 ወ ሲቀነስ ሶስት ቀ ሲደመር ሰባት ወ ይህን ነው የምንሰራው ማለት ነው። አሁን ተመሳሳይ ቁም የሆኑትን እንሰበስባለን ተመሳሳይ ቁማችን የምንላቸው ተለዋዋጮቻቸውና የተለዋዋጮቻቸው አርቢ ተመሳሳይ የሆኑ ነው። ስለዚህ ተለዋዋጮቻቸው እዚህ ጋር ዘጠኝ ቃ አለን እዚህ ጋር ሶስት ቃ አለን። ዘጠኝ ቀ ሲቀነስ ሶስት ቀ ሲደመር አስራ አራት ወ ሲደመር ሰባት ወ ይሆናል ማለት ነው። ዘጠኝ ቀ ሲቀነስ ሶስት ቀ ስድስት ቀ ሲደመር አስራ አራት ወ ሲደመር ሰባት ወ ሀያ አንድ ወ ስለዚህ ስድስት ቀ ሲደመር ሀያ አንድ ወ የሚለው መልሳችን ነው ማለት ነው። ስድስት ቀን ሲደመር አስራ አራት ወር፣ ስድስት ቀን ሲደመር ሀያ አንድ ወር። ስለዚህ መልሱ ለስድስት ቀን ሲደመር ሀያ አንድ ወር የሚለው ማለት ነው። አስራ ስድስተኛው ጥያቄ ሁለት ሺህ ሲደመር አምስት እኩል ይሆናል አስራ ሰባት። የእኩልነት አረፍተ ነገር እውነት የሚያደርገው የቱ ነው ነው የሚለው እዚህ ጋር መተካት ትችላላችሁ። ለምሳሌ ምርጫዎቹ የተሰጣችሁን ሁሉን መተካት ትችላላችሁ ወይም ደግሞ ማስላት ትችላላችሁ። በሁለቱም አሰራር ላሳያችሁ። ሁለት ሲባዛ በስምንት አስራ ስድስት ሲደመር አምስት አስራ ሰባት አይሆንም ማለት ነው። ሁለት ሲባዛ በ17 17 እንድንተካ ሁለት ሲባዛ 17 ስንት ነው? 34 አይደለ? ስለዚህ ከ17 በለጠብን፣ ይሄም አይሆንም ማለት ነው። ሁለት ሲባዛ በ5 ስንት ነው? 10 10 ሲደመር 5 ስንት ነው? 15 ይሄም አይሆንም። ሁለት ሲባዛ በ6 12 12 ሲደመር 5 17 ስለዚህ መልሱ ምን ነው ማለት ነው። ነገር ግን ይሄን በሂሳባዊ አሰራሩ ስንሰራው 2x ሲደመር 5 እኩል ይሆናል 17 ነው ማለት ነው። ስለዚህ 2x ሁለት ሺህ ሲደመር አምስት ሲቀነስ አምስት እኩል ይሆናል አስራ ሰባት ሲቀነስ አምስት ነው የምናደርገው ሁለት ሺህ ሲደመር አምስት ሲቀነስ አምስት ሁለት ሺህ ይቀረናል ምክንያቱም አምስት ሲቀነስ አምስት ዜሮ ስለሆነ አስራ ሰባት ሲቀነስ አምስት እኩል ይሆናል አስራ ሁለት ሲካፈል ለሁለት ሲካፈል ለሁለት ሁለት በሁለት ይጠፋል ሺህ እኩል ይሆናል ስድስት ነው ማለት ነው ስለዚህ የሺህ ዋጋ ስድስት ነው መኖው መልሱ ማለት ነው አስራ ሰባተኛው ጥያቄ አንድ ቁጥር እያሰበው ነው በማስበው ቁጥር ላይ አምስት ደምርበት አስራ ዘጠኝ ይሆናል። ይህ ማስበው ቁጥር ስንት ነው የሚለው። ያሰባችሁትን ቁጥር ይፈልጋችሁት ማለት ይችላላችሁ። ለምሳሌ ሸ የሚወክል ነው ያሰብኩት ልበል ሲደመር አንድ ቁጥር እያሰበ ሆነው የማስበው ቁጥር ላይ አምስት ደምርበት አስራ ዘጠኝ ይሆናል። ሲደመር አምስት እኩል ይሆናል አስራ ዘጠኝ ቁጥሩ ስንት ነው ያሰብኩት ነው የሚለው። ስለዚህ ሸ ሲደመር አምስት ሲቀነስ አምስት እኩል ይሆናል አስራ ዘጠኝ ሲቀነስ አምስት ነው ማለት ሸ እኩል ይሆናል አስራ ዘጠኝ ሲቀነስ አምስት አስራ አራት ስለዚህ ያሰብነው ቁጥር ስንት ነው ማለት ነው፣ 14 ነው ማለት ነው። 18ኛው ጥያቄ አንድ አልታወቀ ቁጥር ላይ 16 ሲደመርበት 39 ቢሆን ያልታወቀው ቁጥር ስንት ነው የሚለው ነው የሚሰራው ማለት ነው። ስለዚህ ሸ ሲደመር ያልታ ሸ ሲደመር 16 እኩል ይሆናል 39 ቢሆን የሸ ዋጋ ስንት ነው? ሸ ለማግኘት ሸ ሲደመር 16 ሲቀነስ 16 እኩል ይሆናል 39 ሲቀነስ 16 በኩል በሁለቱም ሳይድ 16ን እንቀንሳለን ማለት ነው። ሸ እኩል ይሆናል 16 ቀነስ 16 ዜሮ፣ ስለዚህ ሸ ይቀረኛል 39 ቀነስ 16። 39 ቀነስ 16 ስንት ይሆናል? 23 ይሆናል ማለት ነው። ስለዚህ የሸ ዋጋ 23 ነው። 23 የሚለው መልሳችን ነው ማለት ነው። እሺ 19ኛው ጥያቄ የሶስት ተከታታይ ቁጥሮች ድምር 42 ቢሆን ትልቁ ቁጥር ስንት ነው ነው። ይቺ ጥያቄ በጣም መሰረታዊ ነው። ሚኒስትር ላይ እንደዚህ አይነት ጥያቄ አይቀርም። ስለዚህ አስራ ዘጠነኛው ጥያቄ የሶስት ተከታታይ ቁጥሮች ሸ ሲደመር ሸ ሲደመር አንድ ሲደመር ሸ ሲደመር ሁለት እኩል ይሆናል አርባ ሁለት ነው የሚለን። አርባ ሁለት ተመልከቱ፣ የሶስት ተከታታይ ቁጥሮች ድምር አርባ ሁለት ቢሆን ለምሳሌ ሶስት ቢሆን ቁጥሩ የሶስት ተከታይ ስንት ነው? ሶስት ሲደመር አንድ ነው። የሶስት ተከታይ ተከታይ ስንት ነው? ሶስት ሲደመር ሁለት ነው። ስለዚህ በዛ መሰረት ማለት ነው ይሄ ማለት ሸህ ሲደመር ሸህ ሲደመር ሸህ ሶስት ሸህ ሶስት ሸህ ሲደመር አንድ ሲደመር ሁለት ሶስት እኩል ይሆናል አርባ ሁለት ይሆናል ማለት ነው። ሶስት ሶስት ሸህ ሲደመር ሶስት ሲቀነስ ሶስት እኩል ይሆናል አርባ ሁለት ሲቀነስ ሶስት ሶስት ሸህ እኩል ይሆናል አርባ ሁለት ሲቀነስ ሶስት ሰላሳ ዘጠኝ ሲካፈል ለሶስት ሲካፈል ለሶስት ስለዚህ ሶስት በሶስት ይጠፋል ሸህ እኩል ይሆናል ሰላሳ ዘጠኝ ሲካፈል ለሶስት አስራ ሶስት ይሆናል። ስለዚህ የሸ ዋጋ ስንት ነው? አስራ ሶስት ነው። ሸ ሲደመር አንድ ስንት ይሆናል? ሸ ሲደመር አንድ እኩል ይሆናል 14 ይሆናል። ሸ ሲደመር ሁለት እኩል ይሆናል 15 ይሆናል። ሶስቱ ቁጥሮች እነዚህ ናቸው። የተጠየቅ ነው ምንድነው የሚለው? የሶስት ተከታታይ ቁጥሮች ድምር 42 ቢሆን ትልቁ ቁጥር ስንት ነው? ትልቁ ቁጥር ስንት ነው? 15 ነው ማለት ነው። ስለዚህ መልሳችን ሀመርኋ 15 ነው ማለት ነው። ቀጥለናል። 20ኛው ጥያቄ 20ኛው ጥያቄ ከሚከተሉት ውስጥ ትክክል ያልሆነው የቱ ነው? ትክክል ያልሆነው ሁለት አምስተኛ እኩል ይሆናል 0 ነጥብ አራት ይለናል። ሁለት አምስተኛ እኩል ይሆናል 0 ነጥብ አራት ስለዚህ ሁለት አምስተኛ ማለት ሁለት ሲካፈል አምስት ማለት ነው። ሁለት ሲካፈል አምስት ስንት ነው? 0 ነጥብ አራት ነው። ስለዚህ ይሄኛው እኩል ነው ማለት ነው። 0 ነጥብ አራት እና 0 ነጥብ አራት እኩል ናቸው። አራት አምስተኛ ይበልጣል ከ0 ነጥብ አምስት ነው የሚለን። አራት አምስተኛን ወደ አስርዬዎች መቀየር አለባቸው። አራት አምስተኛ 0 4 4 4 ሲካፈል አምስት 8 0 ነጥብ 8 ነው የሚሆነው ስለዚህ 0.8 እና 0.8 እና 0.08 ይበልጣል። ስለዚህ የምንድነው ትክክል ነው ማለት ነው ሀመር ውሃ አንድ ሙሉ አራት አምስተኛ አንድ ሲባዛ በአምስት ስድስት ስድስት ሲደመር አራት ዘጠኝ ሶሪ አንድ ሲባዛ በአምስት አምስት አምስት ሲደመር አራት ዘጠኝ ዘጠኝ ስንተኛ አምስተኛ አሁንም ዘጠኝ ሲካፈል አምስት አድርጋችሁ ወደ አስር ልጅ መቀየር አለባችሁ። ዘጠኝ ሲካፈል ለአምስት አንድ አንድ ሲባዛ በአምስት አምስት ዘጠኝ ሲቀነስ አምስት አራት ነጥብ ዜሮ ስምንት አንድ ነጥብ ስምንት አንድ ነጥብ ስምንት ያንሳል ከአንድ ነጥብ ዘጠኝ ነው የሚለን፣ ይህኛውም ትክክል ነው ማለት ነው። ስለዚህ መልሱ ማነው አያለፋችሁም፣ መልሱ መነው ማለት ነው። ሌሎች የሰርታችሁ ትክክል ከሆነ ትክክል ያልሆነው ከሆነ መልሱ መ ሰባት ነጥብ አራት ይበልጣል ከሰባት ሙሉ ሁለት አምስተኛ ነው የሚለው እነዚህ ቁጥሮች ምንድን ነበር መሆን ያለባቸው? እኩል ነበሩ መሆን ያለባቸው ማለት ነው። ቀጥለናል። ሀያ አንደኛው ጥያቄ መክብብ የስድስተኛ ክፍል ተማሪ ነው። መክብብ ከቀረቡለት ሰላሳ የሂሳብ ጥያቄዎች ውስጥ 18ቱን ቢመልስ መክብብ የመለሳቸው ጥያቄዎች ብዛት በመቶኛ ስንት ነው? የሚለው እዚህ ጋር ምንም ማስላት አይጠበቅባቸውም። ተመልከቱ ስንት ጥያቄዎች ናቸው? ሰላሳ ጥያቄዎች። ከሰላሳው ስንት መልሷል? 18 ስለዚህ 18 ሰላሳኛ ከ50 ፐርሰንት በላይ መልሷል ማለት ነው። 50 ፐርሰንት የሚሆነው 15 ቢመልስ ነበረ። ስለዚህ ሌሎቹ ደግሞ ከ50 ፐርሰንት በታች ናቸው። ሰው መልሱ ሀሌታው ነው ማለት አሌታውሃ 60% ነው። ይህን ግን ለማስላትም ለማስላት 18 ሰላሳኛ ሲባዛ በመቶ ፐርሰንት ነው የምታረጉት። ስለዚህ አንድ 0 በአንድ 1 0 ታጣፋላችሁ። የምናረገው ምንድነው 18 ሲባዛ በአስር ሲካፈል ለሶስት 18 ሲባዛ በአስር ሲካፈል ለሶስት እኩል ይሆናል። 180 ሲካፈል ለሶስት ነው የምናረገው። መቶ ሰማንያ ሲካፈል ለሶስት 18 ሲካፈል ለሶስት አድርገን 18 ሲካፈል ለሶስት ስንት ነው? ስድስት ነው። ዜሮ እንጨምራለን። ስልሳ ማለት ነው። ስለዚህ ስልሳ ፐርሰንት ይሆናል ማለት ነው። ሀያ ሁለተኛው ጥያቄ ቀና ሸ ኢሩቱ ወደረኛ ናቸው ቀኩል ይሆናል ስድስት ሲሆን ሸኩል ይሆናል ስምንት ነው የወደረኝነት መጣኙ ስንት ነው ነው የሚለው ስለዚህ ኢሩቱ ወደረኛ ከሆኑ መጀመሪያ ዝምድናቸው ናቸው እንጽፋለን። ቀ ኢሩቱ ወደረኛ ነው ሸ ካልን ኢሩቱ ወደረኛ ነው ሸ ዝምድናቸው እንደዚህ ነው የሚጻፈው ስለዚህ ቀ ስንት ነው ቀኩል ይሆናል ስድስት ሸኩል ይሆናል ስምንት የወደረኝነት መጣኙን ነው የምናገኘ ስለዚህ ይሄ ማለት ቀእኩል ይሆናል በሸኛ ማለት ነው። በሲካፈለ ሸ በምንድን ነው የወደረኝነት መጣኝ ቢሆን ቀእኩል ይሆናል በሸኛ ማለት ስለዚህ አሁን እዚህ ጋር በለ ማግኘት ምንድን ምናደርገው ኦቨር ዋን እናደርግና ክሪስ ክሮስ ነው የምናባዛው በእኩል ይሆናል ቀ ሸ ይሆናል ማለት ነው። ቀ ሲባዛ በሸ ይሆናል። ስለዚህ በእኩል ይሆናል ቀ ስንት ነው? ስድስት ሲባዛ ሸ ስንት ነው? 8 በእኩል ይሆናል 48 ይሆናል ማለት ነው። ስለዚህ የወደረኝነት መጣኝ ስንት ነው? 48 አመርሃ ነው መልሱ ማለት ነው። ሀያ ሶስተኛው ጥያቄ የስልሳ ሰባት ቀጣማዊ ስንት ነው ነው የሚለው ሀያ ሶስተኛው ጥያቄ። ቀጣማዊ ማለት የሁለት አንግሎች ድምር ዘጠና ዲግሪ የሚሆን ከሆነ ነው። ስለዚህ ስልሳ ሰባት ሲደመር የሆነ ቁጥር አለ እዚህ ጋ የሆነ ቁጥር እኩል ይሆናል ዘጠና ናቸው ማለት ነው። ስለዚህ ያን ቁጥር ለማግኘት ከዘጠና ላይ ስልሳ ሰባት መቀነስ ማለት ነው። ስለዚህ ዘጠና ሲቀነስ ስልሳ ሰባት እኩል ይሆናል ስንት ነው? አስር ሲቀነስ ሰባት ሶስት ስምንት ሲቀነስ ስምንት ሲቀነስ ስድስት ሁለት ስለዚህ መልሱ ሀያ ሶስት ነው ማለት ነው። ሀያ ሶስት ዲግሪ ነው ማለት ነው። ሀያ ሶስት ዲግሪ የስልሳ ሰባት ዲግሪ ቀጣማ ስንት ነው? ሀያ ሶስት ዲግሪ አለት ውሃ ነው ማለት ነው። ሀያ አራተኛ ጥያቄ የማንኛውም ሬክታንግል እያንዳንድ እያንዳንዱ ውስጣዊ አንግል ልኬት ስንት ነው ነው የሚለው ማንኛውም ሬክታንግል እያንዳንድ እያንዳንዱ ውስጣዊ አንግል ልኬት ዘጠና ዲግሪ ነው። ማንኛውም ሬክታንግል እንደዚህ አይነት ነው ምስሉ ሬክታንግል ስለዚህ አራቱም አንግሎቹ ስንት ነው የሚለከው? ዘጠና ዲግሪ ወይም ደግሞ ማዕዘን አንግል ነው ማለት ነው። ስለዚህ መልሱ ሀለታ ውሃ ነው ቀጥለናል። ቤተሰብ ሀያ አምስተኛ ጥያቄ ዲያሜትሩ ሰላሳ ሁለት ሳንቲሜትር የሆነ ክብ ሬዲየሱ ስንት ነው ነው የሚለን ስለዚህ ሬዲየስ እኩል ይሆናል ዲያሜትር ሲካፈል ለሁለት ነው የምናደርገው። ሬዲየስ ስንት ነው ሬዲየስ ለማግኘት ዲያሜትር ሲካፈል ለሁለት ነው። ዲያሜትር ስንት ነው? 32 ሳንቲሜትር ነው። 32 ሳንቲሜትር ሲካፈል ለሁለት እኩል ይሆናል 16 ሳንቲሜትር ይሆናል ማለት ነው። ስለዚህ ሬዲሱ 16 ሳንቲሜትር ነው። ብዛታቸው ቀይ የሆኑ ቁጥሮች ድምራቸው ስንት ነው? ስልሳ ነው። አማካያቸው ስንት ነው? አምስት ነው። ስለዚህ ስልሳ ሲካፈል ለቀ እኩል ይሆናል አምስት ነው ማለት ነው። ስልሳ ሲካፈል ለቀ እኩል ይሆናል አምስት ነው። ቀ ለማግኘት ክሪስ ክሮስ ነው የምናደርገው። አምስት ቀ እኩል ይሆናል ስልሳ ሲካፈል ለአምስት ሲካፈል ለአምስት አምስት በአምስት ይጣፋል ቀኩል ይሆናል አስራ ሁለት ማለት ነው ስለዚህ ብዛታችሁ ስንት ነው አስራ ሁለት ነው የአንግል መጠኑ መቶ ሀምሳ ዲግሪ የሆነ አንግል ምን ተብሎ ይጠራል ነው የሚለው ሀ ሹላንግል ለዝርጥ አንግል ሀመዋ ጥምዝ አንግል መ ማዘና ያንግል ሹላንግል የምንለው የልኬት መጠኑ ከዜሮ ዲግሪ ከዜሮ ዲግሪ እስከ ዘጠና ዲግሪ ከሆነ ነው ዝርጥ አንግል የምንለው ደግሞ ከዘጠና ዲግሪ ከዘጠና ዲግሪ የበለጠ ከመቶ ሰማንያ ዲግሪ ያነሰ ነው። ስለዚህ መቶ ሀምሳ ዲግሪ ደግሞ በዘጠና ና በመቶ ሰማንያ ዲግሪ መካከል ስለሆነ የሚገኘው መልሱ ለዝርጣ አንግል ነው ማለት ነው። ሌላኛው የአስራ ሶስት የአስራ አራት የአስራ አምስት የሀያ ና የአስራ ስምንት አማካይ ስንት ነው የሚለው ስለዚህ ይሄ ደግሞ አማካይ ማለት አማካይ አማካይ እኩል ይሆናል ጠቅላላ ድምር ሲካፈል ለጠቅላላ ብዛት ነው የምናደርገው ስለዚህ ድምራቸውን ለመደመር አስራ ሶስት ሲደመር 14 ሲደመር 15 ሲደመር 20 ሲደመር 18 ስንተኛ የእነዚህ ብዛታቸው ስንት ነው? አንድ ሁለት 3 አራት 5 አምስተኛ ነው የምናደርገው ማለት ነው። ስለዚህ እነዚህ መደመር አለብን። 3 ሲደመር 4 ሰባት 7 ሲደመር 5 12 12 ሲደመር 0 12 ሲደመር 8 12 ሲደመር 8 20 0 ጽፈን ሁለት አለ ማለት ነው። 2 ሲደመር 1 3 ሲደመር 1 4 አምስት አምስት ስድስት ሰባት ስምንት ሰማንያ ሰማንያ ስንተኛ አምስተኛ። ሰማንያ ሲካፈል አምስት እኩል ይሆናል። ሰማንያ ሲካፈል አምስት አስራ ስድስት ነው ማለት ነው። ሰማንያ ሲካፈል አምስት አስራ ስድስት ስለዚህ የእነዚህ ቁጥሮች አማካይ ስንት ነው? አስራ ስድስት ነው ማለት ነው። ከሚከተሉት መካከል ባለ አንድ መሰረት የሆነው ጥጥር ምስል የቱ ነው? ጥጥር ምስሎች ባለ አንድ መሰረት እና ባለ ሁለት መሰረት ተብለው ባላቸው መሰረት ከሁለት ይከፈላሉ። ባለ ሁለት መሰረት ጥጥር ምስሎች የምንላቸው ፕሪዝም እና ሲሊንደር ናቸው ባለአንድ መሰረት ደግሞ የምንላቸው ኮን እና ፒራሚድ ናቸው ስለዚህ ከነዚህ መካከል ባለአንድ መሰረት የሆነ የትኛው ነው ኮን ነው ወይም ደግሞ ሀመር ነው ማለት ነው የጎን ሶስት ጠቅላላ ውስጣዊ አንግል ድምር ስንት ነው ነው የሚለን የጎን ሶስት ጠቅላላ ውስጣዊ አንግል ድምር ስንት ነው አንድ መቶ ሰማኒያ ዲግሪ ነው ማለት ነው ስለዚህ የዛሬው ክላሳችን ይህን ይመስላል እስከ ሰላሳ ድረስ ያሉትን የሞደል ጥያቄዎች ሰርተናል ማለት ነው ሀሳብ አስተያየት ካላችሁ ኮሜንት ላያሳውቁ እንዲሁም ደግሞ ቻናሉን ፎሎ፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ